በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የዘወትር ጸሎት በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊትና መላ ሰውነቴን ሶስት ጊዜ አማትባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በስማ ወልዶ መንፈስ ቅዱስ ሳዱ አምላክ አሜን። አንድ አምላክ በሚሆን በአበወልድ በመንፈስ ቅዱስ ስም ንጹህ፣ ልዩ፣ ክቡር፣ ጽሩ በሆኑ በሶስትነት ወይም በስላሴ እያመንኩና እየተማጸንኩ ጠላቴን ሰይጣን ክዳ አለው። በዚች በእናቴ በቤተ ክርስቲያን ፊት ቁሜ ክዳ አለው። ለዚህም ምስክር ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷናም መጠጊያ አድርጌ ክዳሃለሁ። አቤቱ እናመሰግናለን። አቤቱ እናከብርሃለን። አቤቱ እንገዛለን። አቤቱ ቅዱስም እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበት ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሳ አንተነህ የስጋም የነፈጣሪ አንተነህ እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረ እንጠራሃለን። አባታችን ሆይ በሰማያት የምትኖር ስም ይቀደስ፣ መንግሥት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትውን። የዕለት እንጀራችን ስጠን ዛሬ በደላችን የሚቅርበለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና እምረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ፣ ለዘላለሙ አሜን።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 በባሪው ካብ ጋር የሚስተካከል ሁሉ በርሶ የሆነ በሰማይም ካለው በምድርም ካለው ያለእርሱ እርሱ የሆነ የለም። ስለኛ ስለሰዎች እኛ ለማዳን ከሰማይ ወረደ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ፣ ሞተ፣ ተቀበረ በሶስተኛውም ቀን ከሙታን ተለይቶ ተነሳ በቅዱሳት መጽሐፍ እንደተጻፈ በክብር በምስጋና ወደ ሰማይ ያረገ በአባቱም ቀይ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነትን ሰግድለትና እና እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት ባንዲት ክብር ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት ባንዲት ጥምቀት እናምናለን። የሙታንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ፣ አሜን። አሸናፊ እግዚአብሔር ሆይ፣ ቅዱስ ቅዱስ ቅዱስ ተብለት እመሰገናለህ። ምስጋና በሰማይም በምድርም የመላ ነው። ክርስቶስ ሆይ ዳን ተንሰግድልሃለን። ሰማያዊ ከሚሆን ከቸራባት ጋር አዳይ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጣ አድነናልና። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እንሰግዳለን። ለአብ ለወልድ ለመንፈስ ቅዱስ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 በጌታችን መንበር ፊት ጸሎታችንን አሳርግልን። ይህንን ኅብስት ላበላን ይህንን ጽዋ ላጠጣን ምግባችንና ልብሳችንን ላዘጋጀልን ኃጢያታችንን ሁሉ ለታገሰልን ክቡር ደሙን ቅዱስ ሥጋውን ለሰጠን እስከዚህ ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግልም ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያትና በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን ከክፉ አውሬ ታድኝን ዘንድ ተማጽነን ብሻል፣ ስለ እናትሽ ስለ ሐና ብለሽ፣ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የመቤታችን የማርያም ጸሎት። ማርያምም አለች ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። የማርያቱን መዋረድ አይቷልና፣ እንሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱን ብርቱ የሚሆን ታላቅ ስራ ለን ያድርጓልና፣ ስሙ ቅዱስ ነው። ለሚፈሩት ምሕረቱ ለልጅ ልጅ ነው። ኃይልን በክንዶ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቱዎችን ከስፋናቸው አወረዳቸው። የተዋረዱትን ከፍ ከፍ አደረጋቸው። የተራቡትን በቸርነቱ አጠገባቸው። ባለጠጎችን ባዶ እጃቸውን ሰደዳቸው። ምረቱን እንዲያስብ እስራኤል ባሪያውን ተቀበለ፣ ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረ። የሶርያው ቅዱስ ኤፍሬም የደረሰው ሰኞ የሚጸለይ አምላክን የወለደች እመቤታችን የቅድስት ድንግል ማርያም ምስጋና። ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታ ይመልሰው ዘንድ ወደደ። ቅድስት ሆይ ለምኝል ከድንግል ያለ ወንድ ዘር በስጋ ተወለደና ዳንን። ዲያብሎስ ሲያሳታት ሔዋንን እግዚአብሔር ምጥሽና ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ወደደና ነጻ ደረጋት። ቅድስት ሆይ ለምኝልን። ሰው የሆነና በእኛ ያደረ ቃል ኢየሱስ ክርስቶስ ነው። ክብሩንም ለአባቱ አንድ እንደመሆኑ ክብር አየን። ይቅሬለን ዘንድ ወደደ። ቅድስት ሆይ ለምኝልን። ነቢዩ ኢሳያስ በመንፈስ ቅዱስ የአማኑኤልን ምስጢር አየ። ስለዚህም ሕፃን ተወለደልን ወልድም ተሰጠልን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን። ሰው ሆይ ፈጽመህ ደስ ይበልህ፣ እግዚአብሔር ዓለምን ወዶታልና አንድ ልጁንም የሚያድንበት ሁሉ እስከ ዘላለም ፈጽሞ የድን ዘንድ አሳልፎ ሰጥቷልና ለዑል ክንዱን ሰደደልን። ቅድስት ሆይ ለምኝልን። የነበረው የሚኖረው የመጣው ዳግመኛም የሚመጣው ቃል ኢየሱስ ክርስቶስ ያለመለወጥ ፍጹም ሰው ሆነ። አንድ ወልድ በስራው ሁሉ አልተለየም። የእግዚአብሔር ቃል መለኮት አንድ ነው እንጂ ቅድስ የነቢያት አገራቸው ቤተልሔም ሆይ ደስ ይበልሽ፣ ሁለተኛው አዳም ክርስቶስ ባንቺ ዘንድ ተወልዷልና የቀድሞውን ሰው አዳምን ከምድር ከሲኦል ወደ ገነት ይመልሰው ዘንድ አዳም ሆይ መሬት ነበርክና ወደ መሬት ትመለሳለህ ብሎ የፈረደበትን የሞት ፍርድ ያጠፋለት ዘንድ ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች። ቅድስት ሆይ ለምኝልን። የሰው ሁሉ ሰውነት ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን እርሱ በሚፈቅደው እያሉ አሰምተው ንጉሥ ክርስቶስን ከመላይክት ጋር ያመሰግኑታል። የቀድሞውን እርግማን አጥፍቷልና የጠላት ምክሩን አፈረሰበት። ለአዳምና ለሔዋን ሄዳ ደብዳቤያቸውን ቀደደላቸው። በዳዊት አገር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነጻ ያደረጋቸው፣ ቅድስት ሆይ ለምኝልን። በዚህ ዓለም ለሚኖሩ ሰዎች ሁሉ እንታበራ እውነተኛ ብርሃን ስለ ሰው ፍቅር ወደ ዓለም ይመጣ ፍጥረቱ ሁሉ በመምጣት ደስ አለው። አዳምን ከስተት አድህነዋልና ሔዋንንም ከሞት ጻረኝነት ነጻ አድርጋታልና የምንወለድበት መንፈስ ረቂቁልደስ ሰጠህን። ከመላይክት ጋር አመሰገንህ። ቅድስት ሆይ ለምኝልን። ይወድስዋ መላይክት መላይክት ማርያምን በመንጠላውስጥ ያመሰግናታል። ሀዳስታ አዋ ለአንቺም ምስጋና ይገባሻል እያሉ መላይክት ማርያም ቃልን ተቀበየ አላት። ከአንቺ ዘንድ ይመጣልና በማይጸን ሽም ያድራል። እንዴት እንደ ምስኪን ከዳብ የታደረ ከሰማያት ወርዶ የእርሷን ባህሪ ባህሪ አድጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብዘን ተላከ ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ ጮኛ ከሆነች ከድንግል ዘንድ። የዚች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንዲህ አላት። ደርታ ይገባሻል ለእግዚአብሔር። ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር ታደነገጠች፣ እንዲህም አለች ማለች እንዲህ ያለ የምስጋና እጅ መንሻ ይደረግልኛል። መልአክ እንዲህ አላት ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና። ስሙንም ኢየሱስ ተዋለሽ እርሱም ታላቅ እግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ስፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሳል። መንግስቱም አያልፍም። ማርያም መላኩ እንዲህ አላቸው ይህ ነገር እንደምን ይሆንልኛል? እንዘያምር ብሴ መላኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል። የለው ላይ ልም ያድርብሻል። ይህ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች፣ ካረጀች በኋላ ጸነሰች ልጅም አገኘች። እነሆ ይህ ስድስት ወር ሆነ መካን ሲሏት፣ ለእግዚአብሔር የሚሳነው ነገር የለምና። ማርያም መልአኩን ደቃልህ ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መላኩ ገብርኤል ማርያም መላኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል። ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለምሽ ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝቡ ሁሉ እናት ነሽና ምስጋና ይገባሻል። የሁሉ መቤት ማርያም ምስጋና ይገባሻል። የሁሉም ፍቅረኛ ማርያም ምስጋና ይገባሻል። ለኦል ማደሪያው ተወኝ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎድኖችሽ በወርቅ ሐመልማሎ የተሸለሙ ላንች ምስጋና ይገባሻል። የምስራቅ ደጃፍ የብርሃናት ላንች ምስጋና ይገባሻል። ከፀሐይ ሰባት እጅ የምታበሪ ክብርሽ ከአድባራት ሁሉ ከፍ ከፍ ያለ ላንች ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንች ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ፣ ሀጣንን በግራ ባቆመ ጊዜ እኛን ከሰማዕታት እስጢፋኖስ ከመጥምቁ ዮሐንስና ከሁሉም ቅዱሳን ጋር ከሰማዕት እስጢፋኖስ ከመጥምቁ ዮሐንስ ጋር ከሁሉም ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝ የለን። ለዓለም ዓለም አሜን። ለዘላለሙ ይቅር ይበለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። መንግሥት ትምጣ። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የእለት እንጀራችን ስጠን ዛሬ። በደላችን ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና ማታግባን ከክፉሉ አድነን እንጂ መንግስት ያንተናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። መቤታችን ቅዱስት ድንግል ማርያም ሆይ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረግሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ወይ ደስ ይበልሽ ሉል እግዚአብሔር ካንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።